ሰላም ጤና ይስጥልን። የተከበራችሁ የስልጤ ኤፍ ኤም 92 ነጥብ 6 የፌስቡክ ፔጅ ተከታታዮቻችን በዛሬውም ዕለት በስልጤ ዞን አልቾ ውሪሮ ወረዳ ተገኝተን የተለያዩ የኢኮኖሚ ፖለቲካዊና የተለያዩ በ2017 የተሰሩ የስራ እንቅስቃሴዎች ምን እንደሚመስሉ ለመቃኘት ወደናል። አልቾ ውሪሮ ወረዳ እንደሚታወቀውም በቱሪስቱ እመስብ የጊስትቻይ እንዲሁም ጊስትቻይ ያረፉበት መንደር መሆኑ ልዩ ያደርገዋል። የተለያዩ ኢኮኖሚውም በእንሰትና በተለያዩ የኢኮኖሚ ዘርፍ ወይም በግብርናው ዘርፍ ትኩረት አድርጎ ይሰራል። ከዚሁም ለየት የሚያደርገው አልቾ ውሪሮ ወረዳ በጎመኑ ከ50 ፐርሰንት በላይ የገቢ አሰባሰብ የሚደረግበት መሆኑን ይታወቃል። ይህንንም የጎመን ምርት እስከ አዲስ አበባና የተለያዩ አጎራባች ክልሎችና የዞን ከተማዎችን በመላክም የኢኮኖሚ አቅምን ከፍ እያደረጉ ይገኛሉ። በተለይም ያልቾ ውሪሮ ወረዳ ገጠራማ ቦታው የገጠር ኮሪደር እንደ ፌዴራልም የሚታወቅበትና ጅማሮም የተካሄደበት መሆኑ ሌላው አረንጓዴያማ አካባቢ እንዲፈጥር አድርጎታል። በዛሬው መሰናዶአችን ያልቾ ውሪሮ ወረዳ የ2017 ዓ.ም በዘጠኝ ወር የገቢ አሰባሰብ ምን እንደሚመስል ከወረዳው የገቢዎች ጽሕፈት ቤት ኃላፊ ከሙዲ ሽፋና እንዲሁም የወረዳው አስተዳደርን አነጋገርንበትን መሰናዶ ወደ እናንተ ልናቀርብ ወደድን። የፕሮግራሙ አዘጋጅና አቅራቢ አንዋር ሀይረዲን፣ በካሜራው መንሱር አብደላ ከእኛ ጋር ቆይታ እናደርጋለን። እስከ ፍጻሜው ቆይታችሁ ከእኛ ጋር አድርጉ። ቦታ ላይ ከገቢ ስራችን ጋር ተያይዞ ያው በዓመቱ መጀመሪያ የመጡ እቅዶችን በዝርዝር በማየት አጠቃላይ ያለን የገቢ አቅማችን የቱ አካባቢ ነው የሚለውን ስራ በዝርዝር በመለየት ከሚመለከታቸው አካላት ጋር ቁጭ ብሎ ግልጸኝነት በመፍጠር በመግባባት ያው ስራ የተጀመረበት ሁኔታ አለ። ይህን ታሳቢያ ተደርጎ ያው በጀት ዓመቱ ሐምሌ አንድ እንደሚጀምር ይታወቃል ከዛን ጊዜ ጀምሮ ባለው መልኩ በተገቢው ስራውን ለመስራት ታቅዶ እየተሰራ የነበረበት ሁኔታ ነው ያለው። እንደ አጠቃላይ ጥቅል የመዘጋጃዎችን መደበኛ ገቢ እና የበጀት አካሉን ስንጨምር ወደ 87 ሚሊዮን ብር አካባቢ የገቢ እቅድ አለን። ያው ይህን ለማሳካት ትልቅ ስራ እንዳለ ታሳቢ የተደረገ ስራ ነው እየተሰራ የመጣውና ለዚህ አንዱና ዋነኛው በየዘርፉ አሁን መደበኛ ላይ ስንወስድ የበጀት አካሉ በተለያዩ የገቢ አርስቶች የሚሰበሰቡ እንዳለ ሆኖ ትምህርትና ጤና አካባቢ ላይ የሚሰበሰቡ በጀቶችን የሚመለከታቸውን እቅድ በተገቢው አምጥተው እንዲገመግሙ፣ መዘጋጃዎችን በተመሳሳይ እንዲገመግሙ የማድረግ ሰዓት ሰርቶን ወደ ስራ የተገባው እና በዚህም እንደወረዳ አሁን ባለንበት ሁኔታ በተለይ የበጀት አካሉ አካባቢ በዘጠኝ ወሩ የተሻለ የተሰበሰበበትና ሌሎች አካባቢ የነበረበትን ያበዘዘር የታየ ነው። ከዛ ውጪ አንዱ እኛ የምንሄድበት መንገድ በቀበሌ ደረጃ የተለያዩ የገቢ እንትኖች አሉ። አንዱ ማድን ነው። ሌላው የደን ውጤት አለ። እዛ አካባቢ ላይ እንዴት ነው ተቀናይተ የሚሄድ መቻል አለብን በሚል ሁሉንም የቀበሌ ሚሊሻ ኮማንደሮችን ማዕከል ድረስ በመጥራት ከቀበሌ ሊቀመንበሮች ጋር በጋራ መድረክ በመፍጠር ይህ ሲሰበሰብ ልማት ሊሰራ እንደሚችል መግባባት ከፈጠር ነው በኋላ ገቢ አካባቢ ትልቅ ለውጥ ማምጣት ይችላል። አንዱ እሱ ነው። ገቢያችን ከዚህ በፊት ስራ ማስኪዣዎች ነበሩ ብለን እኛ እንደ ተቋም ስንገመግም ከዚህ በፊት የነበሩ ገቢዎች ስራ ማስኪዣዎችና ኖርማሊ ውስጥ ገቢዎች ነበሩ። አሁን ደሞዝ ሆነዋል። ገቢ ደሞዝ ገቢ የሆነ ገቢኛ ካልሰበሰብን ደሞዝ እንደሚቆም ታሳቢ መደረግ መቻል አለበት ማለት ነው። ስለዚህ ይሄን ታሳቢ ያደረገን ንቅናቄ አድርገን ዘጠኝ ወሩ ላይ መደበኛ ገቢያችንን ያው አንድ መቶ 21 ሚሊዮን ብር በላይ መሰብሰብ የቻልንበትና ይህም የእቅዳችንን 72% የሚይዝ እንደሆነ ያው ለማንሳት አይል ነው። ምናልባት ያው ገቢያችን እኛ 365 ቀን ገቢ እንሰራለን። ገቢ ሲባል አረፋ የሚባል ክሎዚንግ ግዴታ የለንም። ቀና አንዘጋም፣ መስቀልን ቀና አንዘጋም። የኢድ ባላት በሙሉ እኛ ባለሙያዎች ገቢ ላይ ሲኳትን ነው ይታያሉ። ያም ሆኖ የህብረተሰባችንን ፍላጎትና ጥም ለማርካት የልማትና የዲሞክራሲ ስርዓትን ለማስፈን ለመንግስት የሚያስፈልገውን ወጪ ለመስራት እኛ ጥረት እያደረግን ነው የምንገኘው። ሁለተኛ በዚህ በጀት ዓመት የወረዳ አመራሩም ሁሉም ትልቅ ትኩረት ሰጥቶ ሲሰራ የነበረው የመሬት ግብር ላይ ነበር። እዛም ላይ በተገቢው እቅድ በላይ ማሳካት ችለናል። ወደ 16 ሚሊዮን እቅድን እስከ 17 አካባቢ የደረሰበት ሁኔታ ነው ያለው። እና ይህም አንዱ ገቢያችንን በተሻለ መልኩ ልናሳድግ የቻልንበት ትልቅ ሁኔታ የፈጠረልን ነው ሌላው አንድ የምናደርገው አንዱ በአስተባባሪ ይመራል ራሱን ችሎ አንድ አስተባባሪ ለዚህ ስራ ተሰቶት እየተመራ ያለበት ሁኔታ አለ እሱ ብቻ አይደለም በጋራ መዘጋጃዎችን ትምህርት ጤናና የገቢ ሴክተሩን መድረኮች እንፈጥራለን የቱ አካባቢ ነው ጉለት ያለው እንዴት ነው ማሳካት መቻል ያለብን የሚለውን መነሻ ያደረገ እየገመገምን ችግሮችን እየለየን የምንሄድበት ሁኔታ አለ። ከዛ ጋር ተይዞ በተለይ ውዝፍ የሊዝ የነበሩትንም ጭምር ለማስገባት የተኬደ ርቀት ትልቅ ነው። ስለዚህ ይህን ታሳቢ አድርገን ኦልሞስት ወደ ሰባ ሶስት አካባቢ ደርሰናል። ጥቅል የአፈጻጸማችን ያው ከእቅድ አንፃር፣ ከቀሪ ጊዜ አንጻር ግን አሁንም ቀጣይ ስራዎች እንዳሉ የሚያመላክቱበት ሁኔታ አለና ይህን ታሳቢ ያደረገ ነገር አሁንም ሁሉም አመራር ሲሰበሰብ ስራ ሊሰራ እንደሚችል በደንብ የተረዳበት ነገር ስላለ እየተሰራ ያለበት ነው። ምናልባት በበጀት ዓመቱ 169 ሚሊዮን 385 ሺ ብር መንግስት ሰብስቦ ብሎ እዳ ጥሎብናል። ይህንን ገቢ ለመሰብሰብ ደግሞ በተቋማችን ያሉ ባለሙያዎች ሌሎች ባለሙያዎችን እንጠቀማለን። ለምሳሌ የአረፋና የመስቀል የቀረጥ ገቢዎችና የብረት ገቢዎችን ለመሰብሰብ ሌሎች ባለድርሻ የፋይናንስና የንግድ ባለሙያዎችን ጭምር እንጠቀማለን። ከኛ አቅም በላይ ሆኖ ማለት ነው። ስለዚህ ወረዳው በዚህ ልክ ሌሎችም ባለድርሻ አካላት እንዲያግዙ፣ የቀበሌ አመራር እንዲያግዝ፣ የወረዳ አመራር በየቀበሌው ሲገባ ገቢን ያላማከለ አጀንዳ ይዞ አይገባም። ሁሉም ገቢን ያማከለ ገቢን የትራንስፎርሜሽን አጀንዳ ይዞ የሰላ ግምገማ እያደረገ በየቦታው ጠቋሚዎች፣ በየቦታው ባለድርሻ አካላት፣ በየቦታው ገቢ የኛ ነው። እኛ ካልሰበሰብን ደሞዝ የለም። እኛ ካልሰበሰብን ስራ ማስኬጃ የለም። እኛ ካልሰበሰብን ካፒታል ፕሮጀክት፣ መንገድ፣ ውሃ፣ መብራት የምንላቸው ነገሮች የሉንም የሚለውን ማለት ነው። ቀረሶ ውሃ በመብራት ቀጥለናል። ለዛ ያንን የትራንስፎርመር እንትን ፋሲሊቲ ለማመቻቸት ገቢ ወሳኝነት አለው። ቀጣይ የሚሰሩ የመሰረተ ልማት ስራዎችን ለማሳለጥ ገቢ የራሱን ስራ ድርሻ ተወጥተዋል ማለት ነው። ከተሰበሰበ በኋላም በአብዛኛው የተቀመጠውን አሰራር ተከትለን በተለይ ካፒታል ፕሮጀክቶች ላይ የመዋል ስራ ነው እየተሰራ ያለው። በዋናነት ስራ ማስጌጃዎች አሉ፣ ደሞዝ አለ። ከዛ በመለስ ደግሞ እንደ ወረዳ በእኛ አቅም ደረጃ የተጀመሩ የተለያዩ ፕሮጀክቶች አሉ። እነዛን ፕሮጀክቶች ለማሳለጥ አንዱ ተጠቅመ የምንሄደው ይሄ ስለሆነ በዛ ደረጃ የተገኘውን ውስን ሀብት ደግሞ ለታለበለት ዓላማ እንዲሁን አድርጎ ከመስራት አንጻር እስካሁን በመጣንበት የተሻሉ ነገሮች እንዳሉ ነው እየወሰድን የመጣ ነው። ሰፊውን የጫትና የደን ፖቴንሻል ያለበት ነው። ወደ ላይ በሚመጣ ሰዓት ደግሞ የጎመን ፖቴንሻል ያለበት ነው። 365 ቀን ገበያ አለ። 365 ቀን ቀረጣ አለ። 365 ቀን ገቢ አለ። ስለዚህ ይህ ቅድም ላልኩ የበጀት አመቱን በ9 ወሩ 72 ፐርሰንቱን እንድንከውን ያደረገን ያው የገበያ ርዕሶቻችን አሟጦ የመጠቀም ስራ ነው ማለት ነው። ቅድም በተባለው መንገድ የቀበሌ ደኖቻችሁ ጫት ሌሎች የማደንና ሮያሊቲ ስራዎቻችሁ አያመልጡም ወይ የሚል ነገር ቅድም ጠይቀኸኛል። በጣም በሚገርም ሁኔታ የእኛም ግምገማ ተደራሽ አላደረግናቸውም፣ አሁንም ያመልጣሉ ነው። ግን ደግሞ የቀበሌ አመራሩን በየድርሻው የወረዳ አመራር የእኛ ባለሙያ በቅንጅት የትስር ስራ ሰርቷል። ጫት ማሳሸሸት ገበሬ ቀጥታ ነው እኛ ጋር ኮሚኒኬት ያደረገ እየደወለ ኑ እኔ ናይል ታክሱን ግን እናንተ መቁረጥ አለባችሁ እያለ ሰው በዛ ላይ ከግንዛቤ ስራ እየሰራን ያለንበት ነው። ሌላው እኛ ቀጣይም ሰፊ ስራ ይጠብቀናል ብለን የምናስበው ቀጥተኛ ቀጣተኛ ያልሆነ ታክስ ወይም ቫት እና ቲኦቲ የሚለው ላይ ነው። ቫት እና ቲኦቲ የሚለው ላይ አሁንም እኛ ወረዳ ሰዶ ከማሳደድ አባዜ አልወጣም። ሰዶ ከማሳደድ፣ ነጋዴን ከመጠበቅ፣ ቆርቆሮና ብረታ ብረትን ስናይ እኛ መሮጥ የመራወጡ ስራ አሁንም አለ። እሱ ከመንጋዴዎቻችን ጋር ግንኙነቶችን እየፈጠርን የትምህርትና ስልጠና ስራችንን እያጠናከረን ኖርማሊ ወደ ህግ ተገዥነት የሚመጡበትን መንገድ እየተከተልን ሄደናል። ይህንን ህግ ደግሞ በእንትን ባላሉ ላይ በሚጥሱ ግብር ከፋዮቻችን ላይም የመቀጫው እስከ 50 ሺህ ብር የመቅጣትም ስራ ሰርተናል። በቅርብ የቅርብ ተጉሳችን ነው በቅርብ የሰራነው ስራ ነው ማለት ነው። አሁን ካለን ጊዜ አንጻር ከተቋሙ ጋር ጭምር ተፈራርመናል። ቀሪ የመቶ ቀን እቅድ አቅደን በመቶ ቀን ውስጥ አማራጮቻችንን በደንብ አይተን እንሰበሰብበት ሁሉ አመራር ደግሞ ሊያግዝ ይችላል። ይሄን ስናሳየው የሰበሰብከውን እየሰራ ስታሳይ ሰውም ያግዛል የሚያግዛል በራሱና፣ ስለዚህ እስካሁን ባለን በመጣንበት ትሬንድ ከቀጥን ያው ውጤቱን አቺቭ እናደርጋለን የሚል እቅዳችንን ታሳቢ አድርገን እየሄድን ነው። የሊዝ ዕዳዎች ነበር። የሊዝ ዕዳዎች ከወጣ ጊዜ ጀምሮ እየከፈሉ የመጡ እያልከፈሉ የነበሩ ሰዎችን ብዙ ፍዳዎቻቸውን ከነመቀጮ ከነአስተዳደራዊ መቀጮ ጭምር እንዲከፍሉ አድርገን የመዘጋጃ ቤት ገቢው አሁን ካለበት 15 ሚሊዮን ብር አካባቢ የሰበሰብንበት እቅዳችን 18 ሚሊዮን ሆኖ 15 ሚሊዮን የሰበሰብንበትና 81.9%ን ለወረዳ ሰብስበን ገቢ ያደረግንበት ነው ማለት። ሌላው ለሌላ ወረዳ ምርጥ ተሞክሮ የሚሆን የገመማ የቀበሌ አመራሩ ሰብስበው ያመጣለ የገመማ ስራ ያ ማለት ገቢ ስራ ላይ በጣም አታካች የነበረ በጣም ፈታኝ ሰፊ የሰው ስራ የሰው ኃይል የሚጠይቅ የነበረ ስራ የገጠር መሬት ገቢ መሰብሰቢያ ነበር። ከመጀመሪያ ከመሬት ልኬት ጀምሮ እስከ ፋይል አደረጃጀት አወሳሰን እስከ መስራት ግብርን ቀበሌ አመራሩ ድረስ የማውረዱ ስራ እጅግ በጣም ቀንና ማታ ካልተሰራ ሊደረስ የማይችል አታካች የሆነ ስራ ነበር። አታካች። ያንን ግን በጣም በሰላም መንገድ ቁርጠኛ የሆኑ ኮሚትድ የሆኑ ባለሙያዎች ፈጽመው ዛሬ ላይ ከእቅዳችን በጣም በተሻለ በጣም በተሻለ ፈጽመን እሱንም ወደ መጠቅለሉ የገባንበትና የገመማ ስራችን ለሌላ ወረዳ ከኛ መጥቶ ተሞክሮ ቢወስድ እሱም ሊያሳካበት አይችል። ለምሳሌ እኛ ገመማ ካወረድን በኋላ ያልተለኩ መሬቶች ነበር የገጠመን ቻሌንጅ። ያልተለኩ መሬቶች፣ ያልተሰሩ የማይታወቁ ግብር ከፋዮች ነበሩ። እሱን ከቀበሌ የማርጋሩ ጋር በመሆን ያልተለኩ የነማን መሬቶች አሉ። ምን ያህል ሄክታር ሆነ ከእርሻና ተፈጥሮ ጋር በመገናኘት መሬት ዘርፎች እየገቡ እየለኩ እያመጠን ወደው? ውሳኔ እየተሰራ እያወረድን እየተከፈለ የመጣበትና ሰፊ ወጅመራ አካባቢ ሰፊ እንትኖች ወጅምብሮች የነበሩበት ጋር አሁን ክሊር ሆኖ ኖርማሊ ለታለመ ለተላማኛ ገበያችን ሰብስበን ያዋልንበት መንገድ እንዳለ ያው ለማንሳት ነው ማለት ነው። በዛ ደረጃ ነው ያለውና ውስን አሁን በተለይ ከባትና ቲዮቲ በተለይ ባታ አካባቢ ላይ ጥቃቅን የሚታዩ ጉለቶችን ፈጥኖ ማህበረሰቡን ጥቆማ ይሰጣል። አሁን ያለው እንትን ጥሩ ነው። እዚህ አካባቢ እንዲወጣ ነው ብታዩ የሚነገር አለ። ሌላው ደስ የሚለ ግንድላ እነዚህ በተለይ የደን ውጤቶችን ጭኖ ሲወጣ የትኛው አመራር አስቆሞ ይጠይቃል። ቦሌታ ይዘሃል ወይ በማለት ደረሰኝ ቼክ አድርጎ ነው የሚያልፈው። ያ የመጣው ዝም ብሎ ሳይሆን አመራሩ ገቢ ተሰብስቦ የሆነ ነገር እየሰራ እያየ ሲሄድ በራሱ ባለቤት እየሆነ የሄደበት ሁኔታ አለ። ይሄ ሲባል ግን አቅምን በሚፈለገው ደረጃ ማጦ ከመጠቀም ግን ቀሪ ስራዎች አሉ። በቀጣይኛ ማቀደር ርብርብ አድርገን የምንፈጽማቸው ስራዎች እንዳሉ እና በቅድም የተግባባኑበት ሁኔታ ስላለ ይህን ታሳቢ ያደረገ ስራ እየሰራ እንገኛለን። በሁለት ሰባ ሰባት 187 ሚሊዮን ከዚህ ወረዳ ይጠበቃል። ሁለት ሰባ ሰባት በጀት ዓመታችን ያ ማለት መዘጋጃ ቤቱንና መደበኛ ገቢያችንን ስንደምር 187 ሚሊዮን ከኛ ይጠበቃል። እስካሁን 136 ሚሊዮን ወይም ደግሞ 72 ፐርሰንቱን በዘጠኝ ወሩ ፈጽመናል፣ በዘጠኝ ወሩ ፈጽመናል። መድረስ ከነበረብን 75% መደብ ጠቅላላ ገቢያችን 72 ነው። ማን ነው የጎተተው? የትጓ ነው የተጎተተው? መደበኛ ገቢ ላይ የትምህርትና የጤና የተወሰኑ ማጤ ያልተሰበሰቡ ነገሮች ስለነበሩ እነሱ የቁጥር ጋፑን የተወሰነ አስፍተውብናል። አሁን ደግሞ የቀበሌ አመራሩም እንዲያመጣ ገመማውንም እንዲያመጣ ብር ወደኛ ቋት እንዲገባ ቶሎ ቶሎ ይደረገበትና መጨረሻ ሩብ ዓመት ላይ ምን አልባትም 100% ፈጽመን የምንገኝ እንደሚሆን ያው ለማንሳት ነው ማለት ነው በዚህ አጋጣሚ 2018 አሁን ግብር እየመጣ ነው። 2018 ደግሞ በቴክኖሎጂ ብቻ ነው ግብር ሊከፈል የሚችለው የሚል የማዕከላዊ ኢትዮጵያ ገቢዎች ያስቀመጠው አቅጣጫ አለ። ያ ማለት ሰዎቻችን፣ ግብር ከፋዮቻችን በቴሌብርና በሞባይል ባንኪንግ ብቻ ግብር እንዲከፍሉ ያዛል። ያንን ለማድረግ አሁን በጣም ሰፊ ስራዎች ይጠበቃሉ፣ ከኛ ሰፊ ስራዎች ይጠበቃሉ። ስልክ ቁጥር የመልቀም ቴሌብር አካውንት የመክፈት ከባንክ ጋር ኢንትግሬት የማድረጉ ስራ ሰፊውን ስራ እኛ እንወስዳለን። ማህበረሰባችን ደግሞ የእኛ ባለሙያዎች በየንግድ ተቋሙ ይገባሉ። ያንን ስራ በሚሰሩበት ሰዓት ቶሎ ብሎ የፍቃድና የስልክ መረጃዎቻችን አክቲቭ የሆነ ስልክ የመስጠትና የማገዙን ስራ ማህበረሰቡ ይወጣል ማለት ነው። እንደሚታወቀው እኛ ወረዳ ላይ አንዱ ካሽክሮፕ ብለን የምናነሳው ጎመን ነው። በጣም በርካታ በኢንተርፕራይዝ የተደራጁ ሴቶች ይህን ስራ ይሰራሉ። በተለይ ቋቁቶ ላይ አዲስ ገበያ እና ጠረጋ ላይ በስፋት በየሳምንቱ ከሶስቱም ገበያዎች በርካታ መኪናዎች አዲስ አበባ ላይ ሄዶ የሚሰሩበት ሁኔታ አለ። ይህን ታሳቢ ያደረገ ቦታ ተመቻችቶላቸውም ጭምር ነው አዲስ አበባ ላይ እየሰሩ ያሉትና እሱም ብቻ ቀጣይ ጣንጂም መዘጋጃ ላይ እያሰሙ ነው። ሰፋ አድርገን ገበያውን ሌላ በዚህ አጋጣሚ ለማህበረሰቡ ጥሪ የማቀርበው በሁለት መንገድ ጥሪ ያቀርባለሁ። አንደኛ ግብር የኔ ነው ለእኔ ነው የሚሰበሰበው። ይሄ ግብር እስካልተሰበሰበ ድረስ የኔ ልጅ ሊማር አይችልም የሚለውን ቁርጠኝነት ካልወሰድን በስተቀረ ቀጣይ ግብር መሰብሰብ አንችልም። ግብር ካልሰበሰብን እንደ ወረዳ እንቆማለን የሚለውን አንድ የመጀመሪያውን ሀሳብ መያዝ ነው። ሁለተኛ ለማህበረሰባችን መልስ የማስተላለፈው መልእክት ሁሉም ማህበረሰባችን ክፍል የደን ውጤት የደን ውጤት ሻጭ ነው፣ የግብርና ውጤት ሻጭ ነው። በሌላ መንገድ ደግሞ የፋብሪካ ውጤት ገዢ ነው። ህንጻ መሳሪያ በሙሉ ማህበረሰባችን ይገዛል። በዛ ሰዓት ማህበረሰቡ ደረሰኝ የመጠየቅ ባህል ለከፈልኩ 20 ሺህ ብር ለከፈልኩ 30 ሺህ ብር ደረሰኝ አልሰጠኝም ብሎ ሞጋቸው ነው። ደረሰኝ መቀበል የማይሰጡ ደረሰኝ በአግባቡ ለግብር ከፋዎቻችን የማያደርሱ ፈቃደኛ የማይሆኑ የሚያሸማቁ ግብር ከፋዎች ላይ ደግሞ በተለያዩ ቦታ ስልኮቻችን ለጥፈናል። ከነሱም ጋር ኮሚኒኬት እያደረግን ሄደናል። ለእኛም የጥቆማ ስራችን ቢሰሩ ነው። ሁለተኛው መልእክቴ ለነጋዴው ማህበረሰብ ነው። ነጋዴ ማህበረሰብ እና እኛ አሁን ሰዶ ማሳደድ ፖሊስ እና ሌባ መጫወት ማቆም አለብን። ነጋዴዎቻችን ግብር የሚከፍሉት ለእኛ ነው። ግብር የሚከፍሉት ለራሳቸው ነው እስካገኙት ነው ክፈለው የተባሉ። በጣም የሚገርመው ለምሳሌ አንድ ሰው መቶ ሺህ ብር ግብር ትርፍ ቢያገኝ ከዛ ትርፍ ውስጥ ነው ግብር የሚከፍለው ከሸጠው አይደለም። ብዙ ጊዜ ከሽያጭ ግብር ይሰራል ብሎ የሚያስቡ ወይም ደግሞ ማህበረሰቡ ጋር እንደዚ አይነት ሀሳቦች የማስረጥ ጉዳዮች አሉ። ይህ አይደለም። መቶ ሺህ ብር ካተረፈ ካተረፈው ላይ ነው ግብር የሚሰራው። ለዛውም ካተረፈ ከትርፍ ነው ግብር የሚሰራው። ለምሳሌ ግብር የደረጃ ሀለቷ ግብር ከፋይ ዜሮ ቢያደርግ ወጪና ገቢው ሲያመጣን ዜሮ ከሆነ ግብር አይከፍልም። ምክንያቱም ትርፍ አላተረፈም ማለት ነው። ስለዚህ ካተረፉት ላይ ግብር በታማኝነት ክፈሉ ሲባል አይ ሰድቡ ማሳደድ ስራዎች፣ ሰዎች እንዲቀጡ አላግባብ ከእኛም ከማህበረሰቡ ጋር የእንድንጋጭ የሚያደርጉ ግብር ከፋቸዋል እነሱ ከድርጊታቸው እንዲቆጠቡና ትክክለኛው መስመር ይዘው፣ እኛ የምንፈልገው የሚፈልጉትን ነገር ለማገዝ ዝግጁ ነን። የሚፈልጉት ነገር እኛ እስካገዝን ድረስ ደግሞ እነሱ ትክክለኛው መንገድ ይዘው ይሄዱና ለሚመለከተው የመንግስት ወጪ እነሱ ግብራቸውን በታማኝነት ቢከፍሉ የሚነገር አለኝ። ሴቶችም እዛ የሚጠቀሙበት እሱን ታሳቢ ያደረገ ስራ ለመስራት እየነለንበት ሁኔታ አለ ከመደገፍ አንፃር በተለይ ኢንተርፕራይዝ ተቋም ጠጋ ብሎ ደግፎ እንደተባለው ይሄ ገቢ ላይ በደንብ እንዲያግዝ የወረዳውን አንድ ችግር ይፈታል። ያው ገቢ በሰበሰቡ ቁጥር ችግሮችን እየፈታህ ነው የምትሄደው። እና ኢንተርፕራይዝ ተቋም፣ ንግድ ተቋም ጠጋ ብሎ እየደገፈ ያለበት ሁኔታ አለ። እነሱም ማጠናከር ገቢያቸውን በተገቢው እነሱም ኑሯቸው እንዲቀየር የኛም ገቢ ውጤታማ እንዲሆን በተለይ ተቋማት አካባቢ አግዘው እየሰሩ ያሉበት ሁኔታ ነው እስካሁን እየገመገምን የመጣ ነው እና ከዚህ የበለጠ ደግሞ ጠጋ ብሎ ማገዝ የኢንተርፕራይዝ ቁጥሮችን መጨመር እና አንድ ገቢ ተሰበሰበ ነው፣ ሁለተኛ ማህበረሰባችን እናት ሴቶቹ እዛ አካባቢ ኑሯቸው ይቀየራል፣ ሶስተኛ በሀገር ደረጃም አካባቢውን የምታሳውቅበት አንዱ መንገድ ስለሆነ ያንን ታሳቢ እያደረግን እየሰራን ያለንበት ሁኔታ ነው። ግብር ለመክፈል ይሄ አስፋልቱም ከመጠን ድሮ ብዙ ተጽኖች ነበሩብን የመንገድ ተጽኖ ነበረብን የውሃ ተጽኖ ነበረብን ብዙ ችግሩን ሁሉ ከመስራት ለመስራት ይሻላል ያልነ ነበር ሞራናችን ተነክቶ የመውጣት ነበር ሐሳብ ነበርን አሁን ግን አልহামዱሊላህ ውሃም ችግሩ ተፈቷል መንገድ ጥቁር አስፋልትም እያየን ነው ደረሰኝ ደሞ አንድ ምቃ ማውጣት አንችልም ማውጣት አንችልም ከደረሰኝ ደሞ ከሳራ ነው መንግስት ደግሞ ከሰሩ አለ አትርፋችሁ ሽጡና አለ። ስለዚህ ከሰረን ስለሚሸጥ ያለ ደረሰኝ መሽጣቱ ትልቅ አደጋ ስለሆነብን መርካቶ ተስተካከለ። ትልቅ ተጽዕኖ ፈጥሮብናል በእኛ ላይ ትልቁ ነገር መርካቶ ከተስተካከለ፣ እኛ በስራት ሰርተን ግብር በስርዓት ለመክፈል ዝግጁ ነጋዴ ነው። የውሃው ጥቅም የኛ ግብር ነው ብዬ አየዋለሁ። የመንገዱን ግብር የኛ ጥቅም ነው ብዬ አየዋለሁ። የማብራትን ጥቅም የኛ ግብር ጥቅም ነው ብዬ አየዋለሁ። በየቦታው ደግሞ አሁን እስከ ቀበሌ ድረስ አርሳደሩ ሲጠቀም ነው አርሶ አደሩ እኛ የምንጠቀመው ተጠቀመው። ለፌዴራል ሚቀርቡ የሚቀርቡ ምርቶች አሉን አልቾ ላይ በተለይ ፌዴራል ሰባተኛ እስከ ጎመን፣ አተር፣ አትክልት እንጨ ተመሳሰሉት እነኛ ነገሮች የኛ ግብሮች ያመጡት ውጤትና መንገድ ተሰርቶበት እሱ ነው ለፌዴራል ገበያ እያቀረብናለ አለ ነው። ስለዚህ በሱ ትልቅ ለውጥ እንተሻለበት በአንዳንድ ነገር ረካለው። እንደውም እኮ አንዳንዴ ጉባኤ ሲኖር የሰራውትን ሳይሆን ያልሰራሁትን ለምን አልከፈልኩም ብዬ ጭምር ሙራኔ ይነካል። ስለዚህ በሰራሁበት የሚከፍለው አይቆጭኝም፣ ምክንያቱም ዞሮ ይመጣል ልማቱ። የምንከፍለው ግብርማ ትልቅ ለውጥ አለው፣ ወደር የሌለው ለውጥ ነው። ለፌዴራል የሚቀርቡ መንገዶች የመጡልን በእሱ ውጤት ነው፣ በግብራችን ውጤት ነው። እነን በታማኝነት መንግስት፣ አደራ እስከተሰጣን ድረስ ብንሰራ ደስ ይለናል። በታማኝነት መስራቱ ለራስ እርካታ ነው። በሰራ አክል ደግሞ የምትከፍለው ግብር ደግሞ ዞሮ ለራስ ልማት ሲመጣ ደግሞ እርካታ ነው። ቀረጥ እንቆርጣለን፣ ያው ለልማት ማለት ነው። ራሳችን ነው ገቢ እንቆርጣለን። እዚህ እንደተገዛ ለገበሬ እንገዛለን። ከገበሬ ገዝተን ያው በራሳችን ውስጥ ከዚህ ጀምረን እስከ አዲስ አበባ ማለት ነው። ለአስር ሰው ወጪ እናደርጋለን ማለት ነው። ያው ስራ አጥም በእኛ ውስጥ ተሳትፎ እየሰራ ነው። አሁን በእኔ ውስጥ ስር አምስት ሰራተኛ አለኝ። ከዚህ አምስት ሰራተኛ ዛሬም የሚገዛልኝ አለ። በመጨረሻ ላይ ጫኝና ብራጃለ ሹፌራለ እንደገና አዲስ አበባ ሄዶ ሚያራግፋለ አራግፎ ሚያስተካክላለ ሚሸጣለ ሽጦ ያው ብሩን ከሰራውን እኛ እንከስራለን። ሁሉንም እንጠቅማለን። እኛ በእኛ ውስጥ ማለት ነው። ለመንግስትም ገቢ እናረጋለን። ደጋማ የአየር ሁኔታ አረንጓዴያማ አካባቢ የተላበሰች አልቾ ውሪሮ ወረዳ ተገኝተናል። ያልቾ ውሪሮ ወረዳ እንደ ፌደራልም የገጠር ኮሪደር አረንጓዴ ካደረጋቸው ካለበሷቸው ወረዳዎች አንዷ ናት። ዛሬም የወረዳው የ2017 ዓ.ም ተምረት የዘጠኝ ወር የገቢ አሰባሰብ ምን እንደሚመስል የተለያዩ ቦታዎችንና ከነጋዴዎችና ከተለያዩ ማህበረሰብ ቆይታ ያደረግንበት መሰናዶ ይህን ይመስል ነበር።